የህይወት መንገድ ክፍል አንድ ከእግዚአብሔር ጋር አንድ ህይወት መጋራት ከህይወት በማምለጥ እግዚአብሔርን አታውቀውም። እግዚአብሔርን የምታውቀው በህይወት ነው። እግዚአብሔርን ከኃላፊነትና ከህይወት ዓላማዎች አታገኘውም። እግዚአብሔርን ከሰዎች ተለይተህ አታገኘውም። ይልኩንም እርሱም በሰዎች በኩልና በሰዎች መካከል ታገኘዋለህ። እግዚአብሔር ምድራዊ ህይወትን፣ ሰማያዊ ህይወትን የምንማርበትና የምንኖርበት መሳሪያ እንዲሆን አድርጎ ነድፎታል። ስለዚህ ቤተሰባችሁ፣ ስራችሁ ተግዳሮቶቻችሁና ግንኙነቶቻችሁ ሁሉ እግዚአብሔር ተፈጥሮውና ማንነቱን የሚገልጥባቸው ቦታዎችና መሳሪያዎች ናቸው። ብዙ ጊዜ የማናስተውለው አንድ ትልቅ እውነት አለ። ይሄውም ከእግዚአብሔር ጋር የምኖረው አንድ መንፈሳዊ ሕይወት እንዳለና ሌላ ደግሞ በራሶችን የምኖረው ምድራዊ ሕይወት እንዳለ የምናስበው አስተሳሰብ ነው። ይህ አስተሳሰብ እግዚአብሔርን ከሕይወታችን ለይቶ ሩቅ የሆነና ስንጠራው የሚመጣ ወይም ጠልቃ የሚገባ አምላክ አድርጎ የማየት አስተሳሰብ ነው። እውነቱ ግን የእግዚአብሔርና የነ ተብሎ የተለያዩ ሁለት ሕይወት የለም። በኢየሱስ ክርስቶስ አማካኝነት እኛና እግዚአብሔር አንድ ሕይወት የምንጋራና አንድ ሕይወት የምንኖር ተደርገን ተዋሕደናል። ስለዚህ እግዚአብሔርን ከምድራዊ ሕይወታችሁና ጉዳያችሁ ነጥላችሁ ማወቅ አትችሉም። ተግዳሮቶቻችሁ የእርሱ ተግዳሮቶች ናቸው። ሸክማችሁ የእርሱ ሸክሞች ናቸው። ሕልማችሁ የእርሱ ዕቅዶች ናቸው። ኃላፊነቶቻችሁ የእርሱ ሥራዎች ናቸው። ትግሎቻችሁ የእርሱ ጸጋ የሚገለጥባቸው ዕድሎች ናቸው። እየተከተላችሁት ያለው መንገድ፣ ግንኙነት ወይም ውሳኔ ስህተት ቢሆን እንኳን እርሱ ከናንተ ጋር አብሮ ይቆማል እንጂ በውሳኔያችሁ ትክክል መሆንና አለመሆን ተመርኩዞ ይርካችሁም። እግዚአብሔር ያስፈለጋችሁ ምክንያት ውስና አድካሚ ያለባችሁ ሰዎች ስለሆናችሁ ነው። ከእርሱ ጋር በህብረትና በግልጽነት ስትኖሩ ስህተታችሁ እንኳን የእርሱ ስህተት ይሆናል እንጂ የመጥፋት ምክንያት አይሆንባችሁም። ለእርሱ ታልፎ የተሰጠን ነገር ሁሉ እርሱ እንዴት ለመልካም እንደሚለውጠው ያውቅበታል። ስለዚህ ከእግዚአብሔር ጋር አንድ ህይወት መጋራት ፍርሃት አልባ ህይወትን ይሰጣችኋል። እርሱ ከናንተ ጋር የሚኖረው ሁሌ ትክክል ስለሆናችሁ ሳይሆን እርሱ ከሰዋዊ ድክመታችሁና ወስንነታችሁ በላይ ታላቅ ስለሆነ ነው። እግዚአብሔር በጥልክና በዝርዝር ስለሚያውቃችሁ ልትሄዱበት ያለውን መንገድና ልትወስኑ ያለውን ውሳኔ አስቀድሞ ያውቃል። ስለዚህ እርሱ በእናንተ ድክመታ አይፍረከረክ። የእግዚአብሔር ሰው ዮብ ይህንን እውነት ተረድቶ እንዲህ ሲል የእግዚአብሔርን አዋኪነት እነገረን። እርሱ ግን የሚሄድበትን መንገድ ያውቃል። መሳሐፈ ዮብ 23:10። ዳንኤል ክፍለ ማርያም ከእግዚአብሔር ጋር አንድ ሕይወት መጋራት። እግዚአብሔር አባት ስለሆነ የሚፈልገው ልጅ ነው። ስለዚህ እግዚአብሔር በሕይወታችን የሚያደርገውን ነገር ሁሉ የሚያደርገው ወደ ልጅነት እውነትና እውቀት እንድንመጣ ለማድረግ ነው። እግዚአብሔር ልጁን የሰጠን በእርሱ ሕይወትና መንፈስ በእምነት በርሱ ፊት እንደ ልጆች እንድንኖር ለማድረግ ነው። የሁሉም መለኮታዊ ዓላማዎች መሠረት የሚጀምረው በዚህ ከላልና ዘላለማዊ እውነት ነው። እግዚአብሔር አባት ነው። እርሱ አባት ስለሆነ የልቡ ትልክ ፍላጎት ወንዶችና ሴቶች ልጆችን ማግኘት ነው። እግዚአብሔር በሕይወታችን የሚያደርገው ነገር ሁሉ እያንዳንድ የሰጋ ሥራ፣ እያንዳንድ እርማት፣ በረከት እና መንፈሳዊ ሂደት ሁሉ አንድ ግብ አለው እርሱም እኛን ወደ እውነተኛ የልጅነት እውቀትናልን እንድማምታት ነው። የእግዚአብሔር ቃል እንዲህ ይለናል፦ ለተከበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዮሐንስ 1 12 13 እግዚአብሔር አንድ ያልጁን የሰጠን በእርስ የልጅነት መንፈስ በፊት የመኖር ኃይልን እንድንቀበል ለማድረግ ነው። ይህ መንፈስና ህይወት እንደ ባሪያዎች ወይም እንደ ሩቅ ሰዎች ሳይሆን እንደ እውነተኛ ልጆች በሥጋ በእርሱ በርሱ እንድኖር ነው የሚያደርገን እግዚአብሔር ራሱን በአባት በልጅና በመንፈስ ቅዱስ መልክ የገለጠ አምላክ ነው። ይህ የሆነበት ምክንያት የልጅነትና የአባትነትን ህይወት በመንፈስ ቅዱስ ኃይል አማካኝነት መኖር እንድንጀምር ነው። ይህ አይነት ህይወት የዘላለም ህይወት ተብሎ ይጠራል። ወደ ልጅነት ህይወት ሊያመጣን እግዚአብሔር ራሱን እንደ አብ ወልድና መንፈስ ቅዱስ ገልጧል። እግዚአብሔር ራሱን እንደ ፈጣሪ ወይም ፈራጅ ብቻ አልገለጠም። ራሱን በተቻለ መጠን ቅርብና ግንኙነት ማድረግ በሚቻልበት መንገድ ገልጦልናል። ይህም ማንነት እንደ አባባት እንደ ወልድ ልጅ እና የአባትነትና የልጅነት ህይወት ትምረት በሆነው በመንፈስ ቅዱስ የገለጠው ማንነቱ ነው። ይህ ስነ መለኮታዊ ስብስባ አስተሳሰብ አይደለም። ይልኩንም ይህ ወደዚህ ህብረት እንድንመጣ የሚያደርግ መለኮታዊ ጥሪ ነው። በእርሱ ውስጥ ውዳለው ህይወት እንድንገባ እግዚአብሔር ራሱን በዚህ መንገድ ገለጠ። አብ ፍቅር ነው። ወልድ ወይም ልጅ የዚያ ፍቅር መገለጫ ነው። መንፈስ ቅዱስ ደግሞ የዚያ ፍቅር ኃይልና ኅብረት ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ፍቅር ነው፤ በፍቅርም የሚኖር በእግዚአብሔር ይኖራል፤ እግዚአብሔርም በእርሱ ይኖራል። አንድ ዮሐንስ 4 16። ይህ የጋራ ህይወት መጽሐፍ ቅዱስ የዘላለም ሕይወት ብሎ የሚጠራው ህይወት ነው። የዘላለም ህይወት ለዘላለም የመኖር ተስፋ ብቻ አይደለም። የዘላለም ህይወት የአብን ፍቅር፣ የወልድን መታዘዝና የመንፈስን ህብረት የመካፈል ልምድ ህይወት ነው። ይህ መለኮታዊ ህይወት የእኛ እውነታ ይሆን ዘንድ እግዚአብሔር ራሱን በዚህ መንገድ ገለጠ። እኛ በራሳችን ሰዋዊና ነፍሳዊ ህይወት መንፈስ ከሆነው ከአባት ጋር መገናኘት ስለማንችል የልጁን መንፈስና ህይወት ሰጠን። ይህ ህይወት ተፈጥራዊ፣ ምድራዊ፣ አእምሯዊና ስሜታዊ ህይወታችን አይደለም። ተፈትራዊ ህይወት በራስ ከእግዚአብሔር ጋር ሊያገናኝን አይችልም። የሰው ትረት፣ የሰው አስተሳሰብ እና የሰው ኃይል ካብ ጋር ብረት እንድናደርግ ሊያደርገን አይችልም። ለዚህ ነው እግዚአብሔር አባባት ብሎ የሚጠራውን የልጁን መንፈስ የሰጠን። መሳፍ ቅዱስ እንዲህ ይላል፣ አባባት ብሎ የሚጠራውን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። ሮሜ 8 15 እግዚአብሔርን ማወቅ የምንጀምረው በዚህ መንፈስ ነው። በዚህ መንፈስ አማካኝነት እግዚአብሔርን የምናውቀው እንደ ክባባት እንጂ እንደ አካል አይደለም። እግዚአብሔር መንፈስ ስለሆነ ያለ ወልድ መንፈስ ከርሱ ጋር እንደ ልጅ ህብረት ማድረግ አንችልም። ነገር ግን በልጅ መንፈስ እግዚአብሔር የቅርብ እውነታችን ይሆናል። እግዚአብሔር ተፈጥሯዊ ቤተሰብን፣ አባትና ልጅነትን እንዲሁም የትዳር ህይወትን የሰጠን ከእርሱ ጋር የሚኖርን ህይወት ማወቅ እንድንችልበት ነው። በምድራዊና ተፈጥሯዊ ህይወታችን አባትነት፣ እናትነት፣ ልጅነት እንዲሁም ባልና ሚስትነትም እንደሆነ ማወቃችን ከእርሱ ጋር የምኖረውን መንፈሳዊ ቤተሰባዊ ህይወት እንድናውቅ ያደርገናል። ምድራዊ ቤተሰባዊ ህይወታችን ጊዜያዊና በጊዜ ገድብ የሚቆይ ሲሆን ከእግዚአብሔር ጋር ያለን ቤተሰባዊ ህይወት ግን ዘላለማዊ ነው። የእግዚአብሔርን አባትነት ስናውቅ ምድራዊ አባትነትና ባልነትም ማለት እንደሆነ እናውቃለን። የኢየሱስን የልጅነት መንፈስን ቀበል በምድራዊ ህይወታችን ዘላለማዊ የሆነውን የልጅነት ወይም የሚስትነት ህይወትን በምድር ላይ መኖር እንጀምራለን። እግዚአብሔር የተፈጥሮ ቤተሰብን ማለትም አባትነትን፣ እናትነትን፣ ልጅነትንና ጋብቻን የሰጠን እንደ መጨረሻው እውነታ ሳይሆን ሰማያዊውን እውነታ የሚገልጥ ጥላዎች አድርጎ ነው። በምድር ላይ ስለ ዝምድና ቤተሰብ አንድነት እና ፍቅር የምንማረው፣ ሁሉም ነገር የተነደፈው ከእግዚአብሔር ጋር እንዴት ግንኙነት እንዳለን ለማስተማር ነው። ጋብቻ ቃል ኪዳንና መንፈሳዊ ውደትን ያሳያል። አባትነት የእግዚአብሔርን ልብ ይገልጣል። ልጅነት በክርስቶስ ማንነታችንን ይገልጣል። እናትነት መንከባከብንና መንፈሳዊ ምስረታን ያሳያል። ቤተሰብ የመንግስትን ዘላለማዊ ማኅበረሰብ ያሳያል። ምድራዊ ቤተሰባችን ጊዜያዊ ነው፣ ሰማያዊ ቤተሰባችን ግን ዘላለማዊና የማይለወጥ ነው። ምድራዊ አባትነትና ጋብቻን እንደሚወክሉበት ትክክል የምንረዳው እግዚአብሔርን እንደ አባት ስንረዳ ብቻ ነው። የእግዚአብሔር አባትነትና ልጅነት ህይወት ከርሱ ጋር ብቻ የምኖረው መንፈሳዊ ህይወት ብቻ ሳይሆን በምድር ላይ በተሰጠን ቤተሰባዊና ሌሎች ግንኙነቶች ላይ በተጨባጭ መኖር የምንችልበት ሕይወት ነው። ስለዚህ የእግዚአብሔር ህይወት ቴዎሪያዊ ህይወት ብቻ ሳይሆን ተጨባጭ ህይወት ነው። እግዚአብሔር በምድር ላይ የሰጠን ነገር ሁሉ ከእርሱ ጋር ካለን ህይወትና መንፈስ ኃይል የምኖረው ነው። ስለዚህ በሕይወታችን መንፈሳዊ ያልሆነ ነገር የለም። የኢየሱስን መንፈስ መቀበል ዝም ብሎ መንፈሳዊ ክስተት አይደለም፣ የአዲሱ መኖሪያ መንገድ መጀመሪያ ነው። የወልድ መንፈስ ወደ እኛ ሲመጣ በምድር ሳለን እንኳን የዘላለምን ህይወት መኖር እንጀምራለን። ትዳር፣ ልጅነት፣ ፍቅርና ቤተሰብ ሰማይን በምድር ላይ የመኖር ምሳሌ ይሆናል። መጽሐፍ ቅዱስ ይህን እንዲህ ሲል ያረጋግጣል፣ እርሱ እንዳለኝ በዚህ ዓለም ውስጥ ነን። አንድ ዮሐንስ 4 17። መንግስት ሰማያትን ለመኖር ሞተን ሰማይ የሚባለው ዓለም እስክን የድረስ አንጠብቅም። የሰማይን ህይወት የሚጀምረው የኢየሱስ መንፈስ ወደልባችን በገባ ጊዜ ጀምሮ ነው። ነጋዴ ብንሆን ወይም ሙያዊ ሰራተኛ ያንን ህይወት መኖር የለብን። ከእግዚአብሔር በምንቀበለው ዘላለማዊ ህይወት መሆን አለበት። ከእግዚአብሔር የተወለደ ሰው ምንም መንፈሳዊ ያልሆነ ሕይወት የለውም። ለእግዚአብሔር ልጅ መንፈሳዊና አካላዊ ተብሎ የሚለያይ ሕይወት የለውም። አካላዊ ሕይወቱ በመንፈሳዊ ሕይወት እንዲኖር ነው የተሰጠው። በዚህ ምክንያት በሕይወታችን ያሉትን ነገሮች፣ ክስተቶች፣ ጉዳዮች፣ ግንኙነቶች፣ የሕይወት መስተጋብሮችና ሌሎች ነገሮች ሁሉ መንፈሳዊ በሆነ መልኩ ማየትና መተርጎም አለብን ማለት ነው። የልጅነት ሕይወት ረቂቅ መንፈሳዊ ሐሳብ አይደለም። በምድር ላይ በጣም ተግባራዊ ሕይወት ነው። የእግዚአብሔር ሕይወት ንግድን፣ ጋብቻን፣ ግንኙነትን፣ ሥራን ውሳኔዎችንና የዕለት ተዕለት ኃላፊነቶችን ይነካል። በህይወታችን ውስጥ መንፈሳዊ ያልሆነ ነገር የለም። ሁሉም ነገር የመንፈሳዊ ህይወታችን አካል ነው፣ ምክንያቱም ሁሉም ነገር በእኛ ውስጥ ከእግዚአብሔር ህይወት ስለሚፈስ ነው። ነጋዴዎች ብንሆን፣ ሥራ ፈታሪዎች ወይም ሠራተኞች ብንሆን፣ ሕይወታችን በውስጣችን ያለው የእግዚአብሔር የዘላለም ሕይወት መግለጫ መሆን አለበት። ለእግዚአብሔር ልጅ በመንፈሳዊና በሥጋዊ ሕይወት መካከል የሚለይ መስመር የለም። መጽሐፍ ቅዱስ ሲናገር፣ በእርሱ እንኖራለን፣ እንንቀሳቀሳለን እናም ሕያው እንሆናለን። የሐዋርያት ሥራ 17 28 የሚያጋጥመን ነገር ሁሉ መለኮታዊ ዓላማን ስለሚሸከም ምድራዊ ሕይወታችን በሙሉ በመንፈሳዊ መልክ መተርጉም አለበት። በሕይወታችን መንፈሳዊ ባልሆነ መልክ የምናየው ነገር ሁሉ በሰው ጉልበትና ጥረት የሚኖር በማድረግ ከመንፈሳዊ ሕይወት እንዲጎድል እናደርገዋለን። መንፈሳዊ ባልሆነ መልክ የምናየውና የምንተገብረው የሕይወት ጉዳይ ሁሉ የመንፈስ ኃይል እየጎደለው በመሆኑ ሥጋዊ ያደርገናል። ሥጋዊ በሆነ መልክ የምናደርገው ነገር ሁሉ መንፈሳዊ ሕይወት ስለሌለው የሞትና የእርግማን ትግል ሕይወት ይሆንብናል። ስለዚህ በተጨባጭና በከታይነት በመንፈስ ኃይልና ህይወት መኖር ከተገባን በህይወታችን ያሉትን ነገሮች ሁሉ መንፈሳዊ በሆነ መልኩ ማየትና መተርጉም ያስፈልገናል። ይህንን ማድረጋችን የሰማያዊውን ኅብረታችንን ወደ ምድራዊ ሕይወታችን እንዲመጣ በማድረግ ሰማይን በምድር ላይ እንድኖር እናደርጋለን። በመንፈስ ከመመልከት ፈንታ ሕይወትን በተፈጥሮዊ መንገድ ብቻ ስንመለከት ሁሉም ነገር ሥጋዊ ብቻ ይሆናል። በሥጋ የሚታየው ነገር ሁሉ ደግሞ ችግር፣ ፍርሃትና ችንከት ብቻ ይሆናል። በሥጋ የሚደረግ ግንኙነትና ተግባር ሁል ጊዜ ትግል ይሆናል። በሥጋ የሚወሰድ ኃላፊነት ሸክም ይሆናል። የእግዚአብሔር ቃል እንዲህ ሲል ያስተነከናል፣ ስለ ሥጋ ማሰብ ሞት ነው፣ ስለ መንፈሳዊ ነገር ማሰብ ግን ሕይወትና ሰላም ነው። ሮሚ 8 6 ሕይወትን በመንፈሳዊ መልክና መንገድ ስንተረጉም እያንዳንዱ ሁኔታ የመለኮታዊ ሕይወት ስት መተላለፊያ ይሆናል። ነገር ግን ሕይወትን ሥጋዊ በሆነ መንገድ ስንተረጉም እያንዳንዱ ሁኔታ የሞት ኃይል መፍሰሻና የትግል ምንጭ ይሆናል። ስለዚህ ያለማቋረጥ በመንፈስ መኖር አስፈላጊ ነው ማለት ነው። ሕይወትን በመንፈሳዊ ማየት ማለት በዕለት ተዕለት ኑሯችን ሰማይ ወደ ምድር እንዲገባ መፍቀድ ነው። በሕይወታችን ያሉት የትኛቸውም ነገሮች ትርጉም የሚኖራቸው መሠረታቸው ከሰማይ አባታችን ጋር ባለን ኅብረት ነው። ስለዚህ ሰማያዊ ሕይወታችን የምድራዊ ሕይወታችን ትርጉምና መሠረት ነው። ምድርን ያለ ሰማይ መኖር መሙከር እርግማን ነው። ነገር ግን የሰማያዊውን ሕይወታችንን በምድራዊ ጉዳዮቻችን ላይ መኖር በረከት ነው። ምድርን ያለ ሰማይ መኖር ሞት ነው። አዳም በመውደቅ የገባበት የሕይወት ዓይነት ያይሞት ሕይወትና እርግማን ነው። ነገር ግን በኢየሱስ አማካኝነት እንደገና ሰማይን በምድር ለመኖር ሕያው ተደርገናል። በምድራዊ ህይወታችን ውስጥ ያለው ነገር ሁሉ ትርጉም የሚያገኘው ከአብ ጋር ባለን አንድነት ብቻ ነው። ሰማይ ከሌለበት ምድር ግራ መጋባት ትሆናለች። ያለ አብ ህይወት ምድራዊ ኃላፊነቶች፣ ሸክሞች ይሆናሉ። መለኮታዊ ህይወት ከሌለ ነፍስ በጭንቀት ትወድቃለች። ነገር ግን ሰማያዊ ህብረታችን የምድራዊ ህይወታችን ምንጭ ሲሆን ሁሉም ነገር ይባረካል። ኢየሱስ እንዲህ አለ ያለ እኔ ምንም ማድረግ አትችሉም። ዮሐንስ 15፥5 ሰማይ የሌለበት ምድር ሙት ነው። ነገር ግን በምድር ላይ የተገለጠው ሰማይ ህይወት ነው አዳም ወደ ሞት የገባው ምድርን ከሰማይ በለየ ጊዜ ነው ነገር ግን በኢየሱስ በኩል ሰማይና ምድር እንደገና እኛ አንድ ሆነዋል በሕይወታችሁ አንድም እግዚአብሔር የሌለበት ነገር አይኖራችሁ እግዚአብሔርን ማዕከልና መሰረት ያላደረገ የትኛውም ምድራዊ ጉዳያችሁ ከእግዚአብሔር ህይወት ለይቶ በሞትና በእርግማን የሚያኖራችሁ ወጥመድ ነው ለዚህም ነው መጽሐፍ ቅዱስ የሚከተለውን የሚለን መንገድን ለእግዚአብሔር አደራስ በእርሱም ታመን እርሱም ያደርግልሃል መዝሙረ ዳዊት ሰላሳ ሰባት አምስት ከእግዚአብሔር ሕይወት ጋር ያልተጣመረ ማንኛውም ምድራዊ ነገር ወጥመድ ይሆናል። ያለ እግዚአብሔር የተነገደ ንግድ ድካምና ኪሳራ ይሆናል። አምላክ የሌለበት ቤተሰብ ውጥረት ይሆናል። እግዚአብሔር የሌለበት ውሳኔ ግራ መጋባት ይሆናል። ያለ እግዚአብሔር የተመሠረተ ግንኙነት ህመም ይሆናል። ስለዚህ መንፈሳዊ ሕይወት የምንጎበኘው ነገር ሳይሆን ለዕለትና ቅጽበት በቅጽበት የምንኖረው ቀጣይና ተጨባጭ ሕይወት ነው። መንፈሳዊ ሕይወታችን በሕይወታችን ውስጥ የሁሉም ነገሮች መሠረት ነው። ብዙ ጊዜ የማናስተውለው አንድ ትልቅ እውነት አለ። ይሄውም ከእግዚአብሔር ጋር የምኖረው አንድ መንፈሳዊ ህይወት እንዳለና ሌላ ደግሞ በራሳችን የምኖረው ምድራዊ ህይወት እንዳለ የምናስበው አስተሳሰብ ነው። ይህ አስተሳሰብ እግዚአብሔርን ከሕይወታችን ለይቶ ሩቅ የሆነና ስንጠራው የሚመጣው ወይም ጠልቆ የሚገባ አምላክ አድርጎ የማየት አስተሳሰብ ነው። እውነቱ ግን የእግዚአብሔርና የነተብሎ የተለያየ ሁለት ሕይወት የለም። በኢየሱስ ክርስቶስ አማካኝነት እኛና እግዚአብሔር አንድ ሕይወት የምንጋራና አንድ ሕይወት የምኖር ተደርገን ተዋህደናል። ስለዚህ እግዚአብሔርን ከምድራዊ ሕይወታችሁና ጉዳያችሁን ነጥላችሁ ማወቅ አትችሉም። ብዙዎች ከእግዚአብሔር ጋር አንድ መንፈሳዊ ሕይወት አላቸው፣ ብቻቸውን ደግሞ ሌላ ምድራዊ ሕይወት አላቸው። ይህ ሕይወትን መንፈሳዊና አካላዊ አድርጎ የመለያየት አስተሳሰብ የራከውን እግዚአብሔር በጸሎት ኃይል ለማቅረብ የሚደረግ የትግል ሕይወት ነው። ይህ የትግል ሕይወት የሩቅ አምላክ አስተሳሰብን በመፍጠር ከብረት ያጎድላል። እውነታው ግን ይህ አይደለም። እውነታው አማኞች ሁለት ሕይወት የላቸውም። እኛ አንድ ሕይወት አለን። እርሱም የክርስቶስ ሕይወት ነው። የእግዚአብሔር ቃል ሲናገር ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ነው። አንድ ቆረንቶስ ስድስት 17 በእግዚአብሔርና በአንተ ህይወት መካከል ምንም መለያየት የለም። አንተና እግዚአብሔር አሁን በክርስቶስ በኩል በአንድ የጋራ ህይወት ተዋህዳ ችሏል። እግዚአብሔርን ማወቅ የምትችሉት በሕይወታችሁ ጉዳዮች፣ በግንኙነታችሁ፣ በቤተሰባችሁ፣ በሥራችሁና በህይወት ባሉ መስተጋብሮች አማካኝነት ብቻ ነው። ምድራዊ ህይወት የተሰጣችሁ እግዚአብሔርን እንድታውቁበትና በእርሱ መኖር እንድትችሉበት ነው። የእግዚአብሔር ጉዳይ ያልሆነ የእናንተ ጉዳይ የለም። ስለዚህ እግዚአብሔር በጉዳያችሁ የሚረዳችሁ ታልካ የሚገባላችሁ ወይም የሚደርስላቸው አምላክ አድርጎ ማየት ከርሱ የተለየ የሞት ሕይወት አስተሳሰብ ነው። በዚህ ተእግዚአብሔርን መቅረብ ወይም ወደ እርሱ መጸለይ በመለያየት ውስጥ የሚደረግ የሞት ጸሎትና ሕይወት ነው። በዚህ አስተሳሰብ ውስጥ ሆኖ የእግዚአብሔርን ህይወትና ኃይል መለማመድ ፈስም አይቻልም። ይህ አስተሳሰብ እግዚአብሔርን የሚያርክባቸው የሞት መንገድ ስለሆነ በዚህ መንገድ የሚጸለይ ጸሎት በፍጹም ምላሽ አያገኝ። ከህይወት በማምለት እግዚአብሔርን አታውቀውም። እግዚአብሔርን የምታውቀው በሕይወት ነው። እግዚአብሔርን ከኃላፊነት ውጭ አታገኘውም። እግዚአብሔርን ከሰዎች ተለይተህ አታገኘውም። ይልኩንም እርሱን በሰዎች በኩልና በሰዎች መካከል ታገኘዋለህ። እግዚአብሔር ምድራዊ ህይወትን ሰማያዊ ህይወትን የምንማርበትና የምንኖርበት መሳሪያ እንዲሆን አድርጎ ነድፎታል። ስለዚህ ቤተሰባችሁ፣ ሥራችሁ፣ ተግዳሮቶቻችሁና ግንኙነቶቻችሁ ሁሉ እግዚአብሔር ተፈጥሮውንና ማንነቱን የሚገልጥባቸው ቦታዎችና መሳሪያዎች ናቸው። የእግዚአብሔር ቃል ይህን መርህ እንዲህ ሲል ይገልጣል። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያከናልሃል። ምሳሌ ሦስት ስድስት እግዚአብሔር ከእለት ዕለት ሕይወት እግዚአብሔር የሚታወቀው በተጨባጭ የህይወት መስተጋብርናን ተሳትፎ ነው። እግዚአብሔር የሚታወቀው በየዕለት ተዕለት ኑሮ ከእርሱ ጋር ስትራመድ ነው። ሰማያዊ ህይወቱን እንድታውቅ እግዚአብሔር ምድራዊ ህይወትን ሰጠ። ከዚሁ ትርሱ የሚታወቅበት ሌላ መንገድ የለም። ስለዚህ የእግዚአብሔር ያልሆነ የግል ጉዳይ የለህም። የእግዚአብሔር ያልሆነ ምንም ዓይነት ግንኙነት የለህም። የእግዚአብሔር ያልሆነ ምንም ዓይነት ኃላፊነት የለህም። ከእሱ ፍላጎት የተለየ ውሳኔ የለህም። ለምን? ምክንያቱም አንተ የእርሱ ልጅነና የእግዚአብሔር ቃል ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። 1 ጴጥሮስ 5 7 ተግዳሮቶቻችሁ የእርሱ ተግዳሮቶች ናቸው። ሸክማችሁ የእርሱ ሸክሞች ናቸው። ሕልማችሁ የእርሱ ክዶች ናቸው። ኃላፊነቶቻችሁ የእርሱ ስራዎች ናቸው። ትግሎቻችሁ የእርሱ ጸጋ የሚገለጥባቸው ድሎች ናቸው። እየተከተላችሁት ያለው መንገድ፣ ግንኙነት ወይም ውሳኔ ስህተት እንኳን ቢሆን እርሱ ከእናንተ ጋር አብሮ ይቆማል እንጂ በውሳኔያችሁ ትክክል መሆንና አለመሆን ተመርኩዞ ይርካችሁ። እግዚአብሔር ያስፈለጋችሁ ውስና አድካሚ ያለባችሁ ሰዎች ስለሆናችሁ ነው። ከእርሱ ጋር በህብረትና በግልጽነት ስትኖሩ ስህተታችሁ እንኳን የእርሱ ስህተት ይሆናል እንጂ የመጥፋት ምክንያት አይሆንባችሁም። ለእርሱ ታልፎ የተሰጠን ነገር ሁሉ እርሱ እንዴት ለመልካም እንደሚለውጠው ያውቅበታል። ስለዚህ ከእግዚአብሔር ጋር አንድ ህይወት መጋራት ፍርሃት አልባ ሕይወትን ይሰጣችኋል። እርሱ ከእናንተ ጋር የሚኖረው ሁሌ ትክክል ስለሆናችሁ ሳይሆን እርሱ ከሰዋዊ ድክመታችሁና ውስንነታችሁ በላይ ታላቅ ስለሆነ ነው። እግዚአብሔር በጥልክና በዝርዝር ስለሚያውቃችሁ ልትሄዱበት ያለውን መንገድና ልትወስኑ ያለውን ውሳኔ አስቀድሞ ያውቃል ስለዚህ እርሱ በእናንተ ድክመት አይፍረከረክም የእግዚአብሔር ሰውየው ይህንን እውነት ተረድቶ እንዲህ ሲል የእግዚአብሔርን አዋቂነት ነገረን እርሱ ግን የሚሄድበትን መንገድ ያውቃል መሳፍ ዮብ 23 10 ስለዚህ በሕይወታችሁ ውስጥ እግዚአብሔር ያልተሳተፈበት ብላችሁ የምታስቡት ነገር አይኖራችሁ እግዚአብሔር የሌለበት ምንም ሕይወትና የሕይወት ክፍል የላችሁም እግዚአብሔር በዚህ ጉዳይ የለም ብላችሁ የምታስቡት ነገር ካለ ጠላት ወጥመድ የሚገነባበት ቦታ ይሆናል። ለዚህም ነው የእግዚአብሔር ቃል መንገድን ለእግዚአብሔር አደራ ስጥ ያለ። ስለዚህ ሁሉም ነገር ለእርሱ መክረብ አለበት። ሁሉም ነገር ለእርሱ ሕይወት እንዲገዛ ማድረግ ያስፈልጋል። ሁሉም ነገር ድካማችሁንና ብርታታችሁን ጨምሮ ያለ ፍርሃት በእጅ አልፎ መሰጠት አለበት። ይህ የእግዚአብሔር ልጆች አነኖር ነው። የእግዚአብሔር ቃል ሲናገር እንዲህ አለ። በእግዚአብሔር መንፈስ የሚመሩ ነርሱ የእግዚአብሔር ልጆች ናቸውና —ሮሜ 8:16